ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 15 2018 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ከኤርታሌ የተራራ ፍንዳታ የሚመጣው ጭስ ቀይ ባህርን ተሻግሮ የመን መድረሱ ተነግሯል። የፍንዳታው ድምፅም መቀሌ፣ ደሴና ጅቡቲ ስለመሰማቱ ተገልጿል። በወሎ ደሴና ጃማ ቀጠናዎች ላይ ከባድ ውጊያ የተደረገ ሲሆን፣ በጎጃም የብልጽግና ጦር ግፍ በተሞላበት ሁኔታ ንጹሐንን ገድሏል። ዝርዝር የግንባር መረጃዎችን ይዘናል። ኮሎኔል ደመቀ ዘውዱ የተከዘዘብ ህመም መንግስት መንግስታዊ መዋቅርን ተከትሎ የሚታገል ነው ማለታቸው እያነጋገረ ነው። ትሰሙታላችሁ። ህወሓት ጦርነት እያቀጣጠለ ነው ያለውን የብልጽግና አገዛዝ ከቀናት በፊት የፈጸመው የድሮን ጥቃት ከፍተኛ የፖለቲካ ውሳኔ የተሰጠበት ነው ብለዋል። ለብልጽግና ማስጠንቀቂያም ሰጥቷል። እስራኤል ከወራት በኋላ በቤይሮት በፈጸመችው አዲስ ጥቃት ከፍተኛ ህዝቦላ ባለስልጣንን ገድላለች። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ

ከኤርታሌ የተራራ ፍንዳታ የሚወጣው ጭስ ቀይ ባህርን ተሻግሮ የመን መድረሱ ተነገረ። ኤርታሌ ትላንት በድጋሚ አዲስ ፍንዳታ መጀመሩን የአዲስ አበባና ሰመራ ዩኒቨርሲቲዎች እንዲሁም የአፋር ክልል አደጋ ስጋት አመራር ኮሚሽን ተናግረዋል። የሰመራ ዩኒቨርሲቲ የጂኦሎጂ መምህርና ተመራማሪ መምህር ኖራ ሲናገሩ ፍንዳታው ዛሬ መከሰቱ እውነት ነው፣ ምንም ጥርጣሬ የለውም፣ መረጃውን ልከውልናል ብለዋል። ከኤርታሌ የሚወጣው ጭሱ አፍዴራ እየደረሰ ነው፣ እንደ ደመና ሆኖ ያሉት ተመራማሪው የአፍዴራ የፍንዳታ ጉዳይ ገና ነው። ኤርታሌ ተነስቶ ከአፍዴራ በስተ ሰሜን በኩል የሚያልፍ ስንጥቅ አለ ሲሉ ገልጸዋል። በአዲስ አበባ ዩኒቨርሲቲ የጂኦ ፊዚክስ ስፔስ ሳይንስ ና አስትሮኖሚ ኢንስቲትዩት ተመራማሪ ፕሮፌሰር አታላይ አየለ በበኩላቸው ንዝረቱ አለ፣ ግን በመሬት መንቀጥቀጥ ደረጃ የተመዘገበ ነገር የለም ብለዋል። ግን በኤርታሌ ና በአፍዴራ መካከል ፍንዳታም ያለው ጭስ መሰል ነገር ተሰምቷል ብለዋል። የመሬት መንቀጥቀጥ ንዝረት ወይም ሞገድ እዚያ አዲስ አበባ መድረስ የሚችል የተመዘገበ ነገር የለም፣ ግን ክትትል ይፈልጋል ያሉት ተመራማሪው የፈነዳው እሳተ ገሞራ ይሁን ሊሆን አይሆን ገና እንዳልታወቀ ግን የታፈነ እንፋሎት ሊሆን እንደሚችል አስረድተዋል። ጭስ ወደ ላይ ይወጣል፣ ድምፅም አለው። የአፍዴራ ሐይቅም በቅርበት አለ። ከእንፋሎት ጋር የተገናኘ የታመቀ ኃይል ነው የሚሆነው፣ በቀጣይ የምናየው ይሆናል ነው ያሉት። በአፋር ክልል አደጋ ስጋት አመራር ኮሚሽን አቶ ማሄ አሊ ኤርታሌ አሁንም በአንድ በኩል ፍንዳታ አለው ያሉ መረጃዎችን እያጣራን ነው፣ በህዝቡ ላይ ምን ችግር ያመጣል የሚለውንም እያጣራን ነው ብለዋል። ፍንዳታ ካልሆነ በስተቀር እስካሁን ድረስ በህዝቡ ላይ የደረሰ ጉዳት የለም ሲሉ ለቲክቫ ኢትዮጵያ ተናግረዋል። በ በአፋር ክልል የተከሰተው ግዙፍ የእሳተ ገሞራ ፍንዳታ የታጠረው የአቧራ ብናኝ ቀይ ባህርን ተሻግሮ ምዕራባዊ የመን መድረሱ ተሰምቷል ሲል የዘገበው ደግሞ መሰረት ሚዲያ ነው። ፍንዳታው እየለቀቀ ስላለው ሰልፈር ዳይኦክሳይድ ስለተባለው መርዛማ ጋዝ ሳይንቲስቶች ማሳሰቢያ እየሰጡ ይገኛሉ ሲልም ዘገባው አክሏል። የዚህ ፍንዳታ ድምፅ መቀሌ፣ ደሴና ጅቡቲ መሰማቱም ነው የተነገረው። በወሎ ደሴና ጃማ ቀጠናዎች ላይ ከባድ ውጊያ የተደረገ ሲሆን በጎጃም የብልጽግና ጦር ግፍ በተሞላበት ሁኔታ ንጹሐንን ገድለዋል። በአማራ ክልል ደቡብ ወሎ ዞን ደሴ ከተማ ዙሪያ ከትናንት በስቲያ ምሽት ጀምሮ ከባድ ውጊያ ሲካሄድ እንደነበር ተገልጿል። በደሴ ከተማ ዙሪያ አባ ሰላማ በተባለ ቦታ በተካሄደ ውጊያ በርካታ የአገዛዙ መከላከያ አድማ በተናና ሚልሻ መገደል ተገልጿል። በተመሳሳይ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ንጉስ ሚካኤል አሊኮር ዋሲል ክፍለ ጦር ሶስተኛ መብረቅ ሻለቃ ኃይልን ለማፈን የሰሜን ምስራቅ እዝ ስምመቱ አንደኛ ኮር ሰራዊት በምዕራብ ወሎ ግንባር ጃማ ወረዳ ቀይ አፈር ታዳጊ ከተማ ውስጥ ሌሊቱን ከብባብ የፈጸመ ቢሆንም ፋኖቹ ጥይት አዝንበውበት ከባድ ሰብዓዊ ኪሳራ አድርሰው በጀግንነት በመውጣት ታላቅ ድል ተጎናጽፈዋል። የሶስተኛ መብረቅ ሻለቃ የተወሰነ ኃይል ከተማይቱ ውስጥ መኖሩን በመረጃ ሰዎቹ አማካኝነት ያረጋገጠው የብልጽግና ወታደር ስፍር ቁጥር የሌለው መከላከያ ሰራዊት አድማብተና ፖሊስ ፖሊስና ሰላም አስከባሪዎችን አሰልፎ ተሳትፎ በሌሊት ከበባ ቢፈጽምም ፋኖቹ ግን በተወሰነ ኃይል ብቻ በርካታውን በመምታት ታላቅ የጦር ሜዳ ጀብዱ ፈጽመዋል። የጃማ ወረዳ መቀመጫ ከሆነችው ደጎሎ ከተማ ሁለት አምቡላንሶችን ወደ ቀይ አፈር ተጉዘው ያገዛዙን አስክሬንና ቆስለኛውን ጭነው መመለሳቸውም ታውቋል። አመሻሽ ላይ ጭምር አንድ የመከላከያ ሰራዊት አባል አስክሬን ስንዴ ማሳ ውስጥ መገኘቱን ምንጮች ጠቁመዋል። በዚህ በትናንቱ ውጊያ በድምሩ ከአስር ያላነሰ ያገዛዙ ኃይል መመታቱ ተረጋግጧል። የሶስተኛ ሻለቃ ብሬን ተኳሹ አርበኛ መሐመድ ጀማል በጀግንነት ተፋልሞ ሙሉ ሀይሉን ይዞ መውጣት የቻለ ሲሆን በዚህ ውጊያ አርበኛ ሼህ አሊ ሀሰን ገነት የተባለ ጀግናም እጅ ስጥ ያሉትን የብልጽግና ጦር ሀይል አባላት ረፍርፎ ጥሶ መውጣት ችሏል። እኔ ያሳምነው ልጅ ነኝ፣ እጅ አልሰጥም በማለት በጣጥሷቸው የወጣው አርበኛ ሼህ አሊ ሀሰን ከዚህ ቀደም የአማራ ልዩ ሀይል መክት ክፍለ ጦር አባል የነበረና በፋኖ ትግል ሂደትም በሸዋና በወሎ ቤተ አማራ ግንባሮች የጦር ሜዳ ጀብዱ ሲፈጽም የከረመ መሆኑን ነው ለማረጋገጥ የቻልነው። የጠላት ሶስተኛ መብረቅ ሻለቃ ብሬን ተኳሽ የሆነውን አርበኛ ሙሐመድ ጀማልንም ለማፈን ጥረት ያደረገና እጅ ስጥ ያለ ሲሆን እጅ ስጥ ያለ ቢሆንም አርበኛውም አላስለመድንም በማለት ብሬኑን አንስቶ ግራ ቀኝ እሳት በማዝነብ ከበባ ሊሰብር ችሏል። ይህ በእንዲህ እንዳለ አፋበሃ ሰሜን አማራ ቀጠና በላይ እዝ አራተኛ ደጃዝማች ኮር ጥልቅ ውይይትና ስልጠናውን በስኬት ማጠናቀቁን አሳውቋል። የአራተኛ ደጃዝማች ኮር አመራሮችና በኮሩ ስር የሚገኙ የስድስት ክፍለ ጦር አመራሮች በመሪዎች በጥልቀት ሰልጥነው ተልኮ ቆጥረው ተቀብለዋል፣ ሲል አርበኛ ዮሐንስ ንጉሱ ገልጿል። በአርበኛ ሀብቴ ወልዴና በአርበኛ ሲሳያሸብር የተሰናዳው እየተሰናዳው የደጅ አዝማች አራተኛ ኮርና በሱሩ ያሉ ክፍለ ጦሮች በሙሉ ለላቀ ግዳጅ ሰልጥነው ለአዲስ ተልዕኮ ተዘጋጅተዋል ብለዋል። በሌላ በኩል በአፋ ባህ ቴዎድሮስ እዝ የ መቶ አምስተኛ ኮር አርባ አራተኛ ክፍለ ጦር ትናንት ህዳር አስራ አራት ሁለት ሺ አስራ ስምንት አመተ ምረት በአካሄደው ተጋድሎ በርካታ ጥቁር ክላሽንኮፍ መሳሪያ ማርኳል። ክፍለ ጦሩ ከሰከላና ከቡሬ በሁለት አቅጣጫ መጥቶ የነበረውን የብልጽ ጥግና ኃይል ድባቅ በመምታት ከሀያ በላይ የሚሆኑትን ገድሏል። ታዲያ አገዛዙን ጦር ምት መቋቋም ያልቻለው የአገዛዙ ቡድን በየአካባቢው ያገኛቸውን ንጹሃን አርሶ አደርና የከተማ ወጣቶችን አፍኖ በመውሰድ ስድስቶችን አይናቸውን በማጥፋት ምላሳቸውና ብልታቸውን በመቁረጥ አሰቃቂ በሆነ ሁኔታ ረሽኗቸዋል ተብሏል። በተመታን ቁጥር አማራዊ የሆነውን ሁሉ ሕጻን አዛውንት ሳን ላይ እንመታለን እያለ ሲያውጅ የከረመው የብልጽግና ቡድን ፎክሮ ወደ ፋኖ ቀጠና ፋኖን ለማጥቃት ቢመጣም ውጤቱ አባሉን እያንጠባጠበ ንብረቱን እያስረከበ ንጹሀን ላይ ጉልበቱን በማሳየት የለመደውን የዘር ማጥፋት እርምጃውን አጠናክሮ ቀጥሎበታል። ኮረኔል ደመቀ ዘውዱ የተከዜ ዘብ መንግስታዊ መዋቅርን ተከትሎ የሚታገል ነው ማለታቸውን እያነጋገረ ነው። በአማራ ክልል ወልቃይ ጠገደይ ሰቴት ሁመራ ዞን የሰቴት ሁመራ ከተማ አስተዳደር የተከዜ ዘብን በድምቀት አስመርቋል። በምርቃት ፕሮግራሙ የወልቃይ ጠገደይ ሰቴት ሁመራ ዞን ዋና አስተዳዳሪ አቶ አሸት ተደምለው፣ የዞኑ ምክትል አስተዳዳሪና ሰላምና ጸጥታ መምሪያ ኃላፊ ኮረኔል ደመቀ ዘውዱ የ63ኛ ክፍለ ጦር አዛዥ ኮረኔል ጥላሁን ናማጋ ና ሌሎችም መገኘታቸው ተገልጿል። የተከዜ ዘብ የተደራጀ ቆንጆው በስሜት ሳይሆን በስሌትና በምክንያት ነው ያሉት የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና ሰላምና ጸጥታ መምሪያ ኃላፊ ኮለኔል ደመቀ ዘውዱ የተከዜዘብ ለማንና ለምን አላማ እንደሚታገል ጠንቅቆ የሚያውቅ ሀይል ነው ሲሉ ተደምጠዋል። የተከዜዘብ ህገ መንግስታዊ መዋቅርን ተከትሎ ለህዝብ ሰላምና ለአገር ደህንነት የሚታገል ሀይል ነው ሲሉ ተናግረዋል። ይህ ጦር ከውጭና ከውስጥ ባንዳዎች ከክልሉ የጸጥታ መዋቅር ከአገር መከላከያ ሰራዊትና ከሌሎችም ሰላም ወዳድ ኢትዮጵያውያን ጋር በመሆን የሚጠብቅና የሚያስከብ ነበር ነው ብለዋል። ኮረኔሉ ምንም እንኳን የውስጥ ባንዳ ሲሉ የገለጿቸውን አካላት እነማን እንደሆኑ ባይገልጹም ስልጠናው ጦርነት ለመክፈት ሳይሆን ጦርነትን ለማስቀረት የታሰበና በኃይል ወራለው ለሚል ደግሞ በቂ ዝግጅት መኖሩን እንዲያውቅ ነው ይላሉ ኮረኔሉ። የስልሳ ሶስተኛ ክፍለ ጦር አዛዥ ኮረኔል ጥላሁን ናማጋ ለተከዜዘብ የተሰጠው ስልጠና የስነ ልቦና ዝግጅት እንዲኖረው ያደረገ ነው ሲሉ የሚሰለጥነው በመከላከያ ሰራዊቱ መሆኑን መጠቆማቸውን ከወልቃይጠገዴ ሰቲቱ መራዞን የተገኘው መረጃ ያመላክታል። ኮለኔል ደመቀ ዘውዱ የተከዜዘብ ህገ መንግስታዊ መዋቅርን የተከተለ ነው በማለት የተናገሩትን ንግግር ተከትሎ ህገ መንግስቱ የአማራ ህዝብ የመከራ ዶሴ ነው ብሎ መቀየር እንዳለበት ሲታገል የኖረው ሰው እንዴት እንዲህ ይላል የሚል አስተያየት አሰጥቷል። በአስተያየቶችም ኮለኔል ደመቀ ዘውዱ የብልጽግና ፓርቲ አመራር መሆናቸው መዘንጋት የለበትም የሚለው ተካቷል። ከዚህ ቀደም ኮለኔል ደመቀ ከአብይ መንግስት ጎን መቆም መብት ሳይሆን ግዴታ ነው ሲሉ በአደባባይ መናገራቸው አይዘነጋም። ከዚህ በፊት ቃል በቃል ራሱ አሸባሪው ህወሃት በ የተጻፈው ህገ መንግስት መሰረት የሚፈታ የወልቃይ ጥያቄ የለንም ብለው የነበረ ሲሆን አሁን ላይ ደግሞ በህገ መንግስት እየተመራን ነው የሚል አስተያየት ሰጥተዋል። ህወሃት ጦርነት እያቀጣጠለ ነው ያለውን የብልጽግና አገዛዝ ከቀናት በፊት የፈጸመው የድሮን ጥቃት ከፍተኛ የፖለቲካ ውሳኔ የተሰጠበት ነው አለ። ከብልጽግናው አገዛዝ ጋር ከፍተኛ ችግር መፍጠር ውስጥ የገባው ህወሃት የማዕከላዊ ኮሚቴ ስብሰባ ማድረጉን ገልጾ መግለጫ አውጥቷል። ህወሃት በትናንትናው ዕለት በትግርኛ ቋንቋ ባወጣው መግለጫ ለአንድ ሳምንት ባከናወነው ስብሰባ የተለያዩ ጉዳዮች ላይ መምከሩን ገልጾ የፖለቲካ ስራዎች መቀጠል እንዳለባቸው መወሰኑን አስታውቋል። ገጥሞት ከነበረው የመፍረስ አደጋ ለመትረፍ መቻሉን የገለጸው ህወሀት አሁን በተሻለ አቋምና ድርጅታዊ አንድነት ላይ እንደሚገኝም በመግለጫው አስረድተዋል። ወቅታዊ ሁኔታ በሚል ደግሞ የተፈናቃዮች ጉዳይ በአሳሳቢ ሁኔታ ላይ እንደሚገኝ ገልጾ የብልጽግናው አገዛዝ በፕሪቶሪያው ስምምነት መሰረት ደህንነታቸው በተጠበቀና ዘላቂ በሆነ ሁኔታ ወደ ቤታቸው የመመለስ ግዴታውን ይወጣ ሲል ጠይቀዋል። መግለጫው ሲቀጥልም የኢትዮጵያ መንግስት የፕሪቶሪያውን ስምምነት በመጣስ ታጣቂዎችን በማደራጀትና በማስታጠቅ ላይ እንደሚገኝ ገልጾ በዚህም ጦርነት በማቀጣጠል ላይ ነው ሲል አስረድተዋል። ከዚሁ ጋር በተያዘ የከፋ መስዋዕትነት እንዲከፍል ያደረገው የድሮን ጥቃት ከፍተኛ ፖለቲካዊ ውሳኔ የተሰጠበት መሆኑን እንደሚያመላክት አስታውቋል። አገዛዙ የከፋ ጥቃት የሚያስከትል ሌላ ዙር ጦርነት ከማቀጣጠል እንዲቆጠብም ጥሪ አቅርበዋል። አሁን የሚነሳው ጦርነት በትግራይ ብቻ የሚቆም ሳይሆን ቀጠናውንም የሚያካልል ነው ያለው ድርጅቱ የዓለም አቀፉ ማህበረሰብም ይህን ለማቆም መስራት አለበት ብሏል። አሁን የውስጥ አንድነታችን ተጠናክሯል ያለም ሲሆን ሁሉንም ኃይል መክተን የትግራይን ህዝብ ሰላም እናስጠብቃለን ሲልም ገልጿል። ህወሓት ከ ሰሞኑን በአፋርና በራያ አካባቢ ጦሩ እንዳንቀሳቀሰ እየተገለጸ ሲሆን የብልጽግናው ኃይል ደግሞ ከመደበኛ ወታደሩ ውጪ ህዋትን ይዋጉልኛል ያላቸውን ታጣቂዎች እያሰለጠነ ነው። እስራኤል ከወራት በኋላ በቤይሩት በፈጸመችው አዲስ ጥቃት ከፍተኛ የህዝቦላ ባለስልጣንን ገደለች። የእስራኤል ጦር በሊባኖስ ዋና ከተማ ቤይሩት ደቡባዊ ዳርቻ ላይ በፈጸመው ጥቃት የህዝቦላን ከፍተኛ ባለስልጣን ገድላለች። የተገደሉት ባለስልጣን የሕዝቦላ ዋና ኢታማዦር ሹም ሀይታም አሊ አልታታባይ መሆናቸው የተገለጸ ሲሆን ቡድኑን በተለያዩ ከፍተኛ የስልጣን እርከኖች ላይ ሲያገለግሉ የነበሩ ናቸው ተብሏል። የሊባኖስ ጤና ሚኒስትር በዳሂ ዲስትሪክት የመኖሪያ ህንፃ ላይ በተፈጸመ ጥቃት በትንሹ አምስት ሰዎች መገደላቸውንና 28 ሰዎች መቁሰላቸውን አስታውቋል። ሄዝቦላ የታታባይን ሞት አረጋግጦ እስራኤል ጥቃቱን በመፈጸም ቀይ መስመር አልፋለች ብሏል። የእስራኤል ጦር ከወራት በኋላ በደቡባዊ ቤይሩት ጥቃት ሲፈጽም የመጀመሪያው ነው። ባለፈው ህዳር ወር በዩናይትድ ስቴትስ እና በፈረንሳይ አደራዳሪነት የተኩስ አቁም ስምምነት ቢደረግም እስራኤል በኢራን ከሚደገፈው ሄዝቦላ ጋር ግንኙነት አላቸው ያለቻቸውን ሰዎችና ተቋማት ማጥቃቷን አጠናክራ ቀጥላለች። የእስራኤል ባለስልጣናት ሄዝቦላ ወታደራዊ አቅሙን ዳግም ለማ ጠናከር እየሞከረ ነው በማለት ይከሳሉ። አክለውም የጦር መሳሪያ ወደ ሊባኖስ እያስገባ እና በሮኬቶችና ሚሳይሎች ምትክ የሚፈነዱ ሰው አልባ አውሮፕላኖችን እያመረተ መሆኑን በመጥቀስ ግጭት ሊቀሰቅስ ይችላል የሚል ስጋት መኖሩን ይገልጻል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታናሁ ከጥቃቱ በኋላ በሰጡት መግለጫ በኔ መሪነት የእስራኤል መንግስት ሄዝቦላ አቅሙን መልሶ እንዲያጠናክር፣ በእስራኤል መንግስት ላይም ስጋት እንዲፈጥር አንፈቅድም ብለዋል። የሊባኖስ መንግስት ሄዝቦላን ትጥቅ ለማስፈታት የገባውን ግዴታ ይፈጽማል ብለው እንደሚጠብቁ ተናግረዋል። የሊባኖሱ ፕሬዚዳንት ጆሴፍ አሁን በደቡባዊ ሊባኖስ ቢያንስ አምስት ቦታዎችን በቁጥጥሯ ስር አድርጋ የምትገኘው እስራኤል የምትፈጽመውን ጥቃት እንድታቆምና ከአገሪቱ ለቃ እንድትወጣ የዓለም አቀፉ ማህበረሰብ ጫና እንዲያደርግ አሳስበዋል። የእስራኤል ድርጊት ለአስራ ሶስት ወራት ግጭት ያስቆመውን ስምምነት የጣሰ ነው ሲልም ኮንነዋል። የሊባኖስ መንግስት ሄዝቦላን ትጥቅ ለማስፈታት ቃል ገብቷል። ነገር ግን ቡድኑ እስራኤል ጥቃቷን ሳታቆም ከሊባኖስ ሙሉ በሙሉ ለቃ ሳትወጣ ና ሊባኖሳውያን እስረኞችን ስርዓት ለቅ ስለ ትጥቅ መፍታት እንደማይወያይ አስታውቋል። ስማቸው እንዳይጠቀስ የፈለጉ አንድ የምዕራባውያን አገር ዲፕሎማት ለቢቢሲ እንደተናገሩት የሊባኖስ ባለስልጣናት በትራምፕ አስተዳደር ግፊት እየደረሰባቸው ነው። ዩናይትድ ስቴትስና ዩናይትድ ኪንግደም እንደ አሸባሪ ድርጅት በሚቆጠሩት ሄዝቦላ ላይ እየታየ ያለው አዝጋሚ ለውጥ የትራምፕ አስተዳደርን ትዕግስት እያሟጠጠ መሆኑን ዲፕሎማቱ ጠቅሰዋል። በእስራኤልና በሄዝቦላ መካከል በድጋሚ ግጭት የተቀሰቀሰው ሐማስ መስከረም 26 2018 ዓ ም የፈጸመውን ጥቃት ተከትሎ አማጺ ቡድኑ ወደ እስራኤል ሮኬቶችን ማስወንጨፍ በመጀመሩ ነው። አድማጭ ተመልካቾቻችን የእሳቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።